ሰላም ጤና ይስጥልን እንደምን ቆይታችሁ። ያልኩኝ ወደ ሰአቱ መረጃ ያቀናለሁ በቅድሚያም አበይት ጉዳዮች ልጠቁማችሁ። ምሳ ለምን አላመጣሽልኝም በሚል ሚስቱን ሰባት ቦታ በገጀራ ቆራርጦ የገደለው ባል መጨረሻው ታወቀ። በዝርዝር የምናገራችሁ ይሆናል። ተከታዩ መረጃችን ኢሰማኮ ከኦሮሚያ ክልል መንግስት ጋር ቀጠሮ መያዙን ተገለጸ። በምን ጉዳይ በጋራ የምናየው ይሆናል። ሌላኛው መረጃችን በደብረ ወርቅ ከተማ ሹፌሩንና ረዳቱን በመግደል መቶ ኩንታል ሰሊጥ የጫና ተሽከርካሪ ይዘው መጥፋታቸው ተሰማ። የወንጀለኞቹ መጨረሻ ምንድን ነው? ግድያውንስ እንዴት ፈጸሙ? በዝርዝር የምናቀርብላቸው ተከታዩ መረጃችን በርካታ ሰዎች ከሱዳን ወደ ኢትዮጵያ መግባታቸው ተገለጸ። እንዲሁም አንዳንድ ምሁራኖች ዳፋው ለኢትዮጵያ ተረፈ ሲሉ ያለውን አሳሳቢ ችግር ይገልጻሉ። ስደተኞቹ ቤት አካባቢ ናቸው? ቁጥራቸውስ ምን ያክል ነው? አሁን በምን ሁኔታ ላይ ናቸው? የሚለውን የምናገራችሁ ይሆናል። ውድ ቤተሰቦቻችን፣ እንደተለመደው ከዜናዎቻችን ጋብራችሁን ቆዩ። ታዲያ ለቻናሉ አዲስ ከሆናችሁ መሰል መረጃን ለማግኘት ቻናሉን ሳብስክራይብ በማድረግ የደውል ምልክቱ መጫኑ እንዳይረሱ ቪዲዮ ላይክ በማድረግ ይጀምሩ። ቀዳሚ መረጃችን የሚሆነው ምሳ ለምን አላመጣሽልኝም በሚል ሚስቱን ሰባት ቦታ በገጀራ አቆራርጦ የገደለው ባል ከፍርድ ቤት ውሳኔ ተላለፈበት። የአማያ ዙሪያ ወረዳ ፖሊስ የምርመራ መዝገብ እንደሚያትተው ተከሳሽ አሰፋ አዎ በአማያ ዙሪያ በረዳ ግንባ ጋሬ ግንቦት 4 ቀን 2015 ዓ ም ከምሽቱ 12 ሰዓት የገዛ ሚስቱን እና የትዳር አጋሩን ለምን ምሳ ርሻ ቦታ አላመጣሽልኝም በሚል ለምንጣሮ በሚጠቀምበት ገጀራ ግንባሯን፣ አፍንጫዋን፣ ጭንቅላቷንና ሌሎች የተለያዩ የሰውነት ክፍሎቿን ሰባት ቦታ በመቆራረጥ ከፍተኛ ጉዳት ሲያደርስባት ባሰማችው የደረሱልኝ ጩኸት የአካባቢ ሰዎች ደርሰው ወደ ሕክምና ተቋም ቢወስዷትም የደረሰባት ጉዳት ከፍተኛ ደም በመፍሰሱ ሕይወቷ ማለፉን የምርመራ መዝገቡ ያብራራል። የፖሊስ ተጠርጣሪውን በቁጥጥር ስር አድርጎ ባደረገው ምርመራ ቀን ለምን ምሳ ይዘሽ አልመጣሽም በሚል ወንጀሉን መፈጸሙን በሰጠው የእምነት ቃል ማረጋገጡን ነው። የኮንታ ዞን ከፍተኛ ፍርድ ቤት አቃቢ የቀረበለትን ክስ መዝገብ ሲመረምር ቆይቶ ሰኔ 28 ቀን 2015 ዓ ም ባስቻለው የወንጀል ችሎት ሌሎቹን ያስጠነቅቃል ወንጀል ፈጻ ውሳኔ ያስተምራል። ተከሳሽ አሰፋ አሁ አዳሪ ሀያ ዓመት ጽኑ እስራት እንዲቀጣ ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን መረጃ ያመለክታል። ተከታዩ መረጃችን በሱዳን ያለውን ግጭት በመሸሽ ከ60 ሺህ በላይ ሰዎች በአማራ በቤኒሻንጉል ጉምዝና በጋምቤላ ክልሎች በኩል ድንበር አቋርጠው ወደ ኢትዮጵያ መግባታቸው ዓለም አቀፍ የስደተኞች ድርጅት ገልጿል። ጠቃላይ ወደ ኢትዮጵያ ከገቡት መካከል ከ30 ሺህ በላይ ኢትዮጵያውያን እንዲሁም ከ15 በላይ የሚሆኑት ሱዳናውያን ሲሆኑ ቀሪዎቹ ከ13 ሺህ የሚበልጡ ደግሞ የሌላ ሀገር ዜጎች መሆናቸውም ተጠቁ ቆሟል የተባበሩት መንግስታት ድርጅት በሀገሪቱ በተቀሰቀሰው ግጭት ከ25 ሚሊዮን በላይ ሰዎች በአስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው የገለጸ ሲሆን በሀገሪቱ ፆታዊ ጥቃት እየጨመረ መምጣቱንም አስታውቋል እንዲሁም ጦርነቱ ከተጀመረበት ባለፈው መያዝያ ወር አንስቶ በሺዎች የሚቆጠሩ ሰዎች መሞታቸውን ከ25 ሚሊዮን በላይ ሰዎች መፈናቀላቸውንና ከግማሽ ሚሊዮን የሚልቁት ደግሞ ወደ ጎረቤት ሀገራት መሰደዳቸውን የመንግስታት ድርጅት መረጃ ያመለክታል የሀገሪቱ ወጣቶች ጦሩ እንዲቀላቀሉ ጥሪ ያቀረቡት የሱዳን ጦር መሪ ጀነራል አብዱል ፈታ አልቡርሃን የግጭቱ ዋነኛ ተፋላሚ ኃይል ከሆነው ፈጥኖ ደራሽ ኃይል መሪ ጄኔራል አምዳን ዳግሎ ጋር መቼም ቢሆን ቁጭ ብለን አልነጋገርም ማለታቸው ይታወሳል። ጄኔራል አምዳን ዳግሎ በበኩላቸው በአንድ ሰሞን ከጄኔራል አልቡርሃን ጋር መነጋገር ዋጋ የለውም ብለው የነበረ ሲሆን ቆይተው ደግሞ ጄኔራል አልቡርሃን በጦርነቱ ካቆመ የመነጋገር እድል ይኖረናል ሲሉ ተደምጠዋል። ሆኖም የተለያዩ ሀገራት በተለይም አሜሪካና ሳውዲ አረቢያ የሱዳኑ ግጭት ያበቃ ዘንድ ሁለቱ ተፋላሚ ኃይሎችን ለማደራደር ሲያደርጉ የነበረው ጥረት ፍሬ ሳያፈራ ቀርቶ ግጭቱ ሶስተኛ ወሩን ማስቆ ተቆጥሯል። ሌላኛው መረጃችን በደብረ ወርቅ ከተማ ሹፌሩን እና ረዳቱን በመግደል መቶ ኩንታል ሰሊጥ የጫነ ተሽከርካሪ ይዘው መጥፋታቸው ተሰምቷል። ዝርዝር መረጃውን የምናጋራቸው ይሆናል። ድርጊቱ የተፈጸመው በምስራቅ ጎጃም ዞን ደብረ ወርቅ ከተማ አስተዳደር አባ ጀንብር ቀበሌ የጨረቅ አንጎጥ ሲሆን ከገንዳ ውሃ ከተማ ወደ አዲስ አበባ 100 ኩንታል ሰሊጥ ጭነው ሲጓዙ የነበሩ ሹፌር እና ረዳቱ ማንነታቸው ያልታወቁ ሰዎች ሰኔ 28 2015 ዓ ም ሰዓቱ በትክክል ባልታወቀበት ሁኔታ ገድለው በማምለጥ መኪናውን ይዘው ይሰወራሉ። ይህ ደብረ ጥብቅ ከተማ አስተዳደር ፖሊስ ከአካባቢ ነዋሪዎች የደረሰውን መረጃ መሰረት በማድረግ በስራው ጥብቅ ክትትል ወንጀለኞችን መኪናውን ወደ ኋላ በመመለስ በነፍሴ የሳር ምድር ወረዳ ዲቦ ከተማ ማሳደራቸው መረጃ ይደርሰዋል ፖሊስ ወንጀለኞችን ክትትል በማድረግ ላይ እያለ ወንጀለኞቹ ሰኔ 29 ቀን 2015 ዓ.ም መኪናውን ይዘው ወደ ግንድወይን ከተማ በመመለስ ላይ ሳሉ ግንድወይን ከተማ አካባቢ ሲደርስ በጎንቻ ሲሶ አናሴ ና በግንድወይን ከተማ ህዝብ ና የጸጥታ አካላት ብርቱ ጥረት አንዱ ወንጀለኛ ከመኪናው ጋር በቁጥጥር ስር ሲውል ሌሎቹ ወንጀለኞችን ለሚያ የመያዝ ርብርብ እየተደረገ መሆኑን የደብሮ ከተማ አስተዳደር ፖሊስ አስታውቋል። መረጃው የምስራቅ ጎጃም ኮሚኒኬሽን ነው። ቀጣዩ መረጃችን የሚሆነው አርብ ሰኔ 30 ቀን 2015 የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በስሩ ላይ በሚገኙ የኦሮሞ ነጻነት ግንባር አመራሮች ዙሪያ ለመወያየት ከኦሮሚያ ክልል መንግስት ጋር ቀጠሮ መያዙን ገልጿል። በማስከተል አርብ ሰኔ 30 ቀን 2015 ዓ.ም በሰሜን ሸዋ ዞን ሸዋሮቤት ከተማ አስተዳደር አንድ የፖሊስ አባል ትናንት ምሽት በስራ ላይ ያለ ባልታወቁ አካላት መገደሉን የከተማ አስተዳደሩ ከንቲባ ጽሕፈት ቤት አስታውቋል። የተገደለው የፖሊስ አባል ምክትል ሳጅን ያለለት ደጉ ሲሆን በሸዋሮቢት ከተማ አስተዳደር 08 ቀበሌ ከምሽቱ አራት ሰዓት በስራ ላይ ያለ ባልታወቁ ግለሰቦች በጥይት ተመቶ መገደሉን ከተማ አስተዳደሩ አስታውቋል። ከሶስት ቀናት በፊት የከተማ አስተዳደሩ ሰላምና ጸጥታ ጽህፈት ቤት ኃላፊ አብዱ ሁሴን በተመሳሳይ ባልታወቁ አካላት በጥይት ተመተው መገደላቸውን መዘገባችን የሚታወስ ሲሆን በከተማው በተደጋጋሚ መሰል ጥቃቶች የሚፈጸምበት ሁኔታ እየተሰማ ሲሆን በተለይ የፌዴራል መንግስት መከላከያን በአካባቢው ካሰማራ በኋላ ችግሩ ተባብሶ ቀጥሏል። ሌላኛው መረጃችን ኢሰማኮ በስር ላይ በሚገኙ የኦነግ አመራሮች ዙሪያ ለመወያየት ከኦሮሚያ ክልል መንግስት ጋር ቀጠሮ መያዙን በሚገኙ የኦሮሞ ነጻነት ግንባር አመራሮች ዙሪያ ለመወያየት ከኦሮሚያ ክልል መንግስት ጋር ቀጠሮ መያዙን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጅማ ቅርንጫፍ ጽሕፈት ቤት ኃላፊ በዳሳ ለሜሳ ኮሚሽኑ በስር ላይ ስለሚገኙ የግንባሩ አመራር አባላትና ደጋፊዎችን ሁኔታ ሲከታተል እንደነበረም አስታውሷል። ኃላፊው አክለውም የኦሮሞ ነጻነት ግንባር ኦነግ እንዲሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላትና ደጋፊዎች ከህግ አግባብ ውጪ በሆነ መልኩ በጅምላ ተይዘው በእስር ቤት እንደሚገኙ በመጠቆም ኮሚሽኑ ባደረገው ብርቱ ክትትል ከስር የሚፈቱ ቢኖርም አሁን ሰባት የሚሆኑ የኦሮሞ ነጻነት ግንባር አመራሮች በማረሚያ ቤት ውስጥ ናቸውም ብለዋል። ለዚህም እልባት ለመስጠት ከክልሉ መንግስት ጋር በቅርብ ውይይት እንደሚደረግ ነው የገለጹት። የኦሮሞ ነጻነት ግንባር በተለያዩ አጋጣሚዎች በሚያወጧቸው መግለጫዎችና በሚያዘጋጇቸው መድረኮች አመራሮቼ፣ አባላትና ደጋፊዎቼ ከህግ አግባብ ውጭ በስር ላይ ይገኛሉ በማለት በተደጋጋሚ ሲገልጽ መቆየቱም ይታወሳል። በሌላ በኩል በክልሉ የመንግስት ጸጥታ ኃይሎች በዜጎችና በህግ ታራሚዎች ላይ ከፍተኛ የሰብዓዊ መብት ጥሰት እያደረሱ መሆኑን የኢትዮጵያ ሰብዓዊ መብት ኮሚሽን ጨምሮም ገልጿል። የጸጥታ ችግር ባለባቸው አካባቢዎች በሚኖሩ ሰላማዊ ዜጎች ላይም በክልሉ ፖሊስና ሚሊሻ ከፍተኛ ድብደባ እንደሚፈጸምና ሰብዓዊ መብታቸው እንደሚጣስ ነው የተጠቀሰው። ፍርድ ቤት የዋስ መብት አክብሮላቸው ወይም ነጻናችሁ ተብለው ከበተናቸው በኋላ ፖሊስ ታራሚዎችን ከእስር የመልቀቅ ሁኔታ በስፋት የሚስተዋል መሆኑን ተመላክቷል። የኮሚሽኑ የጅማ ቅርንጫፍ ጽህፈት ቤት ኃላፊ በተለይም ከቅርብ ጊዜያት ወዲህ ሰዎችን ያለ ፍርድ ቤት ትዕዛዝ ይዞ በጅምላ ማሰር የተለመደ ተግባር መሆኑን በመጥቀስ በተለያዩ መድረኮች እንደዚህ አይነት ተግባር እንዲቆም አሳስበን የነበረ ቢሆንም ጉዳዩ ከእለት ወደ እለት እየተባባሰ መጥቷል ነው ያሉት። ስለሆነም በንጹሐን ዜጎችና ና በህግ ታራሚዎች ላይ የሚፈጸመው የሰብዓዊ መብት ጥሰት ከጊዜ ወደ ጊዜ የተባባሰ መምጣቱን አንስተው የሚመለከተው አካል የመፍትሄ እርምጃ ሊወስድበት ይገባል ሲሉም አሳስበዋል። ውድ ቤተሰቦቻችን ለሳቱ የያዝነው መረጃ በዚያ በቃን። በቀጣይ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።